ከዛም ደግሞ ጉዳዩ ወደ እኔ ሲደርስ እንዲሁ የመጀመሪያውን ጥይት ወደ ሰማይ ተኮሱ። እህታችን ሌላ ኑርሰቦ ከሞት እንድታደጋት የሚለው የእናትና የአባቷ ዱአ፣ ምናልባት እሷም ያደረገችው እስር ቤት ውስጥ ነው ያደረገችው ዱአም ደርሶላት ሲሆን፣ ዓለም ስለ እሷ አለቀሰ። ስለ እሷ ያለ የሌለውን ገንዘብ አወጣ። ገንዘብ የለኝም ቀለበቴን ውሰዱና ሽጣችሁ ለእህት ያድርጉልኝ እስከመባል ድረስ የእሷ ጉዳይ ላይ በጣም ሰፊ የሆነውን የሚዲያ ከበረ ያዘ። እኔና ጓደኞቼም በሚዲያ ከሁለት ወር በላይ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 አምባሳደር ናቸው። እንደነገሩን ወንድማችን ጠይ ደውለን እንደነገሩን ጉዳዩን የሪያድ ኤምባሲ ስራዬ ብሎ ይዞታል። እንዲሁም ደግሞ ሪያድ ያሉ ኮሚቴዎችም ጉዳዩን ይዘውታል። የእኛ ገዛ የእኛ አቅም እስከ ምን ጊዜ ድረስ ነበር? እቺ እህታችንን የሞት ፍርዱን እስከ ማስነሳት ድረስ። ከዛ አለፍ ብሎ ገንዘቡ እንደተከፈለ የምትወጣ ቢሆን ደስታው እጥፍ ድርብ የሚሆነው ለእኛ ነበር። ምክንያቱም ሁለት ወር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 ከዛ በመቀጠል ግን እስኪ ትዝብቶችን ልግለጽ። እባካችሁንም ቪዲዮ ሼር ኮፕሊንግ አድርጉልኝ ለሌሎች ሰዎችም እንዲደርስ። ይሄ በፖለቲካውም በሃይማኖትም ጉዳይ በተለያየ ጉዳይ ላይ እኔ ጋ አሳካራ የገቡ ሰዎች አሉ እንደምታውቁት። እነዚህ ሰዎች ይህንን አጋጣሚ እንደ መጠቀሚያ እኔን እንደ ማሸማቀቂያ እያደጉት ነው እያለሁት፣ አቡአሚራን በሌላ ጉዳይ ብንጠይቀው ይሸማቀቃል ብለው እያሰቡ ሰድቦ ለሰዳብ ስ በነገራችን ላይ